ሳውዲና ዱባይ ነፃነታቸው አንድ ነው ወይ? የሳውዲ ክፍያና የዱባይ ክፍያ አንድ ነው ወይ? ኳታር ደሞ ስንት ነው? እንደነዚህ አይነት ጥያቄዎች በጣም ብዙ እህቶች ጠይቃችኛል እና በመጀመሪያ በጣም ይቅርታ ቤተሰቦች፣ ተከታታዮች፣ አክባሪዎች ስላልመለስኩላችሁ በጣም ይቅርታ አድርጉልኝ። ዛሬ ብትና ርጌ እነግራችኋለሁ። ሰው በደንብ አድርጋችሁ አዳምጡኝ። በዚህ ቪዲዮ ውስጥ መልስ ያላገኛችሁ ልጆች ካላችሁ ጻፉልኝ ከቪዲዮ ስር ደግሜ ቪዲዮ እሰራለሁ እኔም ማላውቀውም ከሆነ ጠይቄ እሰራላችኋለሁ ማለት ነው ስለዚህ በደንብ አዳምጡ በመጀመሪያ ከኳተር ስንጀምር ኳተር እኔ በመጣሁ ጊዜ ወደ ኳተር የሚመጣ ቋንቋ የሚችል ልምድ ያለው ሰው ነው ኳተር የሚመጣው በጽዳት ከሆነ የምትመጪው ሺ ሁለት ነው አንድ ሺ ሁለት መቶ ያ ማለት እኔ አንድ ሺ ሁለት መቶ ነው የምሰራው ከዚህ በፊት ተስፋንሽ ምን አይነት ስራ ነው የምትሰራው ገብቷችኋል? እኔ ምን አይነት ስራ ነው የምሰራው ምን ምን ሰርቼ ነው ይሄ ገንዘብ የሚከፈለኝ የሚለውን ቪዲዮ ሰርቻለሁ ክፍል አንድ ክፍል ሁለት ብዬና ዲስክሪፕሽን ላይ አስቀምጥላቸዋለሁ። አዳምጡት። በጣም ብዙ ስራ ነው የምሰራው፣ የሚከፈለኝ ግን አንድ ሺ ሁለት ነው። ስለዚህ ኳተር ላይ ቋንቋ የምትቺ ከሆነ አንድ ሺ ሁለት ነው። ቋንቋ የማትቺ ከሆነ ደግሞ ኳተር ቋንቋ የማይችል ሰው አይመጣም፣ እኔ በማቀው ማለት ነው ቋንቋ የማይችሉ ልጆች ኳተር ይመጣሉ። የሚለውን የምታውቁ ልጆች ካላችሁ ቤተሰብ ፋሚሊ ኮሜንት አድርጉላቸው። ምክንያቱም ከእናንተ ኮሜንቶችም ስለሚማሩ በጣም አመሰግናለ ኮሜንት ስለምታረጉ። ዱባይ ና ሳውዲ ክፍያቸው አንድ ነው ወይ? ዱባይ ድርሃም ነው። የዱባይ ክፍያ ድርሃም ነው። ዱባይ ላይ እኔ የማውቃቸው ልጆች አሉ። አንድ ሺህ ሁለት ነው የሚሰሩት። አንድ ሺህ ሁለት ድርሃም ማለት ነው። አንድ ሺህ ሁለት መቶ ድርሃም ዱባይ ላይ ማለት ነው። ሳውዲ ላይ መማቃቸው ልጆች አሉ 1200 ሪያል ነው የሚሰሩት። የሳውዲው ደግሞ ሪያል ነው ገባሽ አይደለ? የኳተርም ሪያል ነው፣ የሳውዲም ሪያል ነው። ምንዛሬ ላይ ግን ይለያያል። ስለዚህ ሳውዲም፣ ዱባይም፣ ኳተርም ሌሎች አረብ ሀገራቶች የሆነ ገንዘቦቻቸው የሆነ የሆነች ልዩነት ይኖረዋል ምንዛሬ ላይ ማለት ነው። ይሄ ነው በገንዘብ ዙሪያ። እንደገና እዚህ እዚህ ጋር እኮ ያልጠቀስሽው አለ። በገንዘብ ዙሪያ የምትሉት ካለ ፋሚሊ፣ እናንተ አንደኞች ጀግኖች ኮሜንት አድርጉ እሺ። ስለዚህ እኔም አውቃቸው በነገራችን ላይ አዳዲስ ልጆች አሉ ሳውዲ አረቢያ ላይ የሚሰሩና የሚከፈላቸው ስንት እንደሆነ ብነግራችሁ የእውነት ትስቃላችሁ። ስንት እንደሚከፈላቸው ልንገራችሁ። ሳውዲ አረቢያ ላይ አዲስ ናቸው፣ ቋንቋ አይችሉም፣ ምንም ቋንቋ አይችሉም። አዲስ ናቸው፣ በቃ ኖርማል አዲስ ናቸው። የሌላ አረብ ሀገር ልምድ የላቸው ስምንት መቶ ይሄ ስምንት መቶ ይታያችኋል። ስምንት መቶ ነው የሚከፈላቸው። አንዳንዶች አሉ ደግሞ ምግብ ምናምን ይሰራሉ፣ አንድ ሺ ነው የሚከፈላቸው። ቋንቋ የማይችሉ ቋንቋ የማይችሉ አንድ ሺ በላይ ነው የሚከፈላቸው። ከ ስምንት መቶ በላይ የሚከፈላቸዋል የምትሉ ልጆች ካላችሁ ኮሜንት አድርጉላቸው። ለፋሚሊዎች አመሰግናለሁ ስለምታረጉ። ምክንያቱም ሁሉም ሰው ከየራሱ ሳይሆን ከሰዎች ነው የሚማረው። እኔ እንደምረዳው እኔ የሆነ ጥያቄ ከሆነብኝ ያን ጥያቄ ለሆነች ልጅ ብነግራት ያች ልጅ ደግሞ የምታቀውን ስትናገር ያንን የሚሰማ ሰው ደግሞ ከስር ሲጽፍ ከዛ ጽሑፍ ላይ ደግሞ እኔ እረዳለሁ። ስለዚህ እንደዛ ነው የምናደርገው። እዚህ ቤተሰቦች ጋር አለ አንደኞች ከዛ ነጻነት፣ የዱባይ ነጻነት የሳውዲ ነጻነት አንድ ነው ወይ? ዱባይ ያለው ነጻነት እና ሳውዲ ያለው ነጻነት አንድ ነው። አረብ ሀገር ነጻነት አለ ያለሽ ማን ነው? የኔ እናት ማን ነው አረብ ሀገር ነጻነት አለው ያለሽ? ሽንት ቤት ስገቢ ተሳቀሽ ስበይ ተሳቀሽ ስጥጭ ተሳቀሽ ስልክ ስታውሪ ተሳቀሽ ሀቢብቲ ነፃነት ፍለጋ ከሆነ ነፃነት የምትባል እህት ካለችሽ ነፃነት ብለሽ ጥሪያት ነፃነት የሚለውን ጽሁፍ እጅሽ ላይ ጻፊና ነፃነት እያልሽ ተመልከቹ አረብ ሀገር እንደዛ የሚባል ነገር የለም ነፃነት አለ የሚሉሽ ልጆች ማለት ነው ውሸታሞች ናቸው እኔ ስነግርሽ ማለት ነው እውነቱም ግልጹን ስነግርሽ ውሸታሞች የውሸት ህይወት የሚኖሩ ያ ማለት እኛ ቤት ነፃነት አለ እኛ ቤት እንደዚህ ነው እኔ አሁን ክላስ አለኝ የራሴ ክላስ አለኝ ፍሪጅ ሳይቀር አለ ክላሴ ዋይፋይ ክላሴ ድረስ ነው የሚመጣው ክላስ አለኝ እግዚአብሔር ይመስገን ክላሴ ስገባ የራሴ ነጻነት አለኛ ማለት በቃ ሻወሬን ወስጄ ከራሴ ጋር ሁኚ የራሴን አዳምጭ ምናምን እተኛለሁ ያለ እኔ ነጻነት ነው አንዳንድ ልጆች ደግሞ ከኢትዮጵያ ከመምጣታቸው በፊት ቲክቶክ ላይ የሚያዩት ነገር አለ ምንድነው የሚያዩት ቪዲዮ ፖስት ማድረግ ይሄ በሙዚቃ ወደዚህ ወደዛ እየሆኑ ፖስት ማድረግ፣ ያ ነፃነት ያለው ቤት ስለሆንኩ ነው እንደዚህ መሆን እንደዚህ መሆን የምትል ውሸቷ ነው። እኔ እውነቱን ስነግርሽ ለምን ካልሽ፣ ተደብቃ ሴትዮዋ ስትወጣ ነው ቪዲዮ የምትቀርጸው። እንደ እንደገና አንድ አንድ ልጆች በጣም መልካም አረቦች በጣም ጥሩ አሰሪዎች ከሆኑ አንዳንድ ልጆች አሉ ከአሰሪዎቻቸው ጋር ምናምን ቪዲዮ የሚሰሩ ማለት ነው እንጂ አብዛኞቹ ውሸታቸው ነው። አብዛኞቹ ሽንት ቤት ውስጥ ተደብቀው ነው ቪዲዮ የሚቀርጹት። ተደብቀው ነው ምግብ ራሱ የሚበሉት። አንዳንዶቹ በጣም ውሸታሞች። ስለዚህ አረብ ሀገር ላይ ነጻነት የለም። እኔ ግልጹን ስነግርሽ የምን ነጻነት? አንቺ የምተነፍሹን አየር እኮ ማለት ነው። ሴትዮ መጣች አልመጣች ብለሽ በብለሽ እኮ የምተነፍሽበት ጊዜ አለ። ከላ ሲጨውብሽ ከዚህ ሲጨውብሽ ከዚህ ሲጨውብሽ ፈጣሪ ሆይ ብለሽ የምተነፍሽበት ጊዜ አለ። ፈጣሪ የምትለው አንድ ድምጽ እንዳይሰሙብሽ ተሳቀሽ ማለት ነው። ስለዚህ አረብ ሀገር ነጻነት አለ እኔ እዚህ ምን አቃጠለኝ፣ ከኢትዮጵያ መውጣት አለብኝ ብለሽ ከሆነ የምትመጪው ለአንቺ አረብ ሀገር አይሆን። አረብ ሀገር የሚሆነው የውልሽኒናት ዱባይ ነጻነት አለ ወይ ሳውዲ ነጻነት አለ ወይ የሚለው ሳይሆን አረብ ሀገር፣ አረብ ሀገር ነው። የስራ ቦታ ነው። ሀርድ ወርከሮች ናቸው አረብ ሀገር የሚሄዱ እህቶች። ስለዚህ ምንም ቢገጥመኝ ምንም ነገሮችን ሀንድል አድርጌ ችዬ የሄድኩበት ቤት ካልተመቸኝ፣ በእነዚህ ነገሮች ምግብ ከሌለ፣ ማረፊያ ከሌለ፣ ደሞዝ በየወሩ አይሰጠኝ ከሆነ ቀይሬ እዛ ቤት ደግሞ እነዚህ ነገሮች ካሉ ሰርቼ በሰላም ወደ ሀገር ይመለሳለሁ ብለሽ ነው መውጣት ያለብሽ እንጂ ነፃነት አንቺ ከአረብ ሀገር የምትመጩው ማለት ነው የእነሱን ቤት ለማጽዳት የእነሱ ጫማ የሚታጠብ ካለ ጫማ ለማጠብ ልክ እንደኔ ሶል የሚታጠብ ካለ ለማጠብ ውሻ ካለ ለማጠብ ልብሳቸውን ለማጠብ ቤታቸውን ለማጽዳት ነው እንጂ እግርሽን ሰቅለሽ ቡና ለመጠጣት ወይ ሻይ ለመጠጣት አይደለም። እንደዚ አይነት ነጻነት የለም። እሺ። ከዛ ባለፈው 24 ሰዓት አላርማ ጆሯቸው ላይ እየጮሁ የሚሰሩ ልጆች አሉ። እንዴት እንደሆነ ልንገርሽ። ከራሳቸው ላይ አላርም ይጮሃል። አላርሙ ሴትዮዋ ከስልኳ ጋር ታገናኘዋለች። በፈለገች ጊዜ ስትነካው፣ ስልኳ ላይ ስትነካው እነሱ ጋር ይጮኋል ማለት ነው። በዛ ሰዓት ተኝተውም ይሁን እየበሉም ይሁን ምንም እያደረጉ ይሁን ብድግ ብለው ይሄዳሉ ማለት ነው፣ ወደ ስራ። ስለዚህ ይሄ ነፃነት ይባላል ይባላል ወይ? ነፃነት ማለት በፈለግሽ ሰዓት ቤተ ክርስቲያን መሄድ፣ በፈለግሽ ሰዓት ማረፍ፣ በፈለግሽ ሰዓት መብላት፣ በፈለግሽ ሰዓት መጠጣት፣ በፈለግሽ ሰዓት መዝናናት፣ ደስ ያለሽን መልበስ፣ ደስ ያለሽን መብላት፣ ከጓደኞች ጋር ፈታ ማለት አይደለ? እኔ የማቀው ነፃነት ስትፈልጊ ቤተ ክርስቲያን መሄድ፣ ስትፈልጊ ፋሚሊ ጋር መሄድ፣ የፈለግሽው ነገር ማረግ ነጻነት ማለት እንጂ ነጻነት ማለት ምግብ እየበላሽ ነም ተኝተሽ በዚህ ጆሮሽ የጠራችሽ እየመሰለሽ ማለት ነው። እንደዚህ ያልሽ እያየሽ የምትተኝበት ቦታ ቢኖር አረብ ሀገር ነውና፣ ባይ ዘይ ነጻነት የሚለውን እንኳን ወደ ጎን አርጊውና፣ እግዚአብሔር አምላክ በይ እንደምነትሽ። ፈጣሪ ጥሩ ቤት ይግጠመኝ፣ ምግብ ያለበት መኝታ፣ ደሞዝ የሚሰጡበት ቤት ይግጠመኝ፣ ሌላውን ስራውን ጠንክሬ ይሰራለሁ ብለሽ አምላክሽን አስቀድመሽ ውጭ ሁልሽም ማለት ነው። ይሄን ቪዲዮ ምሰሚ፣ ወደ አረብ ሀገር የምትወጪ እንጂ አረብ ሀገር ሄጄ ቲክቶክ ላይ እወጣለሁ። አረብ ሀገር ሄጄ ቪዲዮ ፖስት አድርጋለሁ። እኔ ቪዲዮ ፖስት አታድርጉ እያልኳቸው አይደለም፣ ምንም አታድርጉ እያልኳቸው አይደለም። ግን በቃ ምንም ነገር ስራ እንደሌለ ምንም ነገር እንደማይሰራ አድርጋቸው አትምጡ። አረብ ሀገር ብዙ ፈተና አለ። አረብ ሀገር መራብ አለ፣ መጠማት አለ፣ ምግብ የሌለበት ቤት አለ። ሩዝ፣ ደረቅ ሩዝ እየበሉ የሚሰሩ ልጆች አሉ። አረብ ሀገር ሁለት አመቱን እስኪጨርስ ይሁን እያሉ ፈጣሪን እያመሰገኑ 800 እየተከፈላቸው ከራሳቸው ቅባት ሳሙና ሻምፖ እየገዙ የሚኖሩ ልጆች አሉ። ሳውዲ ምድር ላይ ገብቶሻል። በረሃ ላይ ፍየል የሚጠብቁ ልጆች አሉ በስምንት መቶ በአንድ ሺህ ብር ሳውድ አረቢያ ላይ፣ ዱባይ ላይ አላውቅም። ሳውዲ በጣም በሽ ጓደኞች ስላሉ ይነግሩኛል። እንደዛ ሲሆን ደግሞ ምርር ሲላቸው ልጥፋ ብለው ሲያስቡ ሲጠፉ ደግሞ ምን እንደሚገጥማቸው ስለሚያውቀው እዛው አንገታቸውን ደፍተው ሰርተው ቤተሰባዎች ይመጣለሁ ብለው ይሄዱ ልሽና በዛው ወይ ዱባይ ይሄዳሉ ወይ ኳታር ይመጣሉ። ልምድ ስላላቸው ሌላ ሀገር ይሄዳሉ ማለት ነው። ስለዚህ ይሄን የኔ ቆንጆ፣ ከዛ ባለፈ እውነት ነፃነት አለ በፈለኩሳ ቤተክርስቲያን፣ በፈለኩሳ ምግብ በፈለግ ሰዓት እንደዚህ አረጋለሁ የምትሉ ልጆች ካላችሁ ደግሞ እንዴት እንዴት አርጋችሁ እንደሆነ ኮሜንት አርጉላቸው እንዲማሩበት ማለት ነው። እኔ ያው ያልኖርኩት፣ እኔ ማላቀው መናገር አልፈልግም። ለምን ኢቨን እኔ አንድ አንድ ጊዜ አንዳንድ ልጆች ውሸታቸውን የማይደረግላቸው ሰዎቹ ማያረጉላቸው ሽቶ ሳይገዛላቸው ሽቶ ተገዛልን ወርቅ ሳይገዛላቸው ወርቅ ተገዛልን እያሉ የሚዋሹ ልጆች አሉ። እዚህ ሆነው ኢትዮጵያ ያሉትን የዋሿቸውን፣ ኢትዮጵያ ያሉት ደግሞ እውነት መስሏቸው ሲመጡ የሚገቡበት ቤት ቅባት አይገዛ፣ ሳሙና አይገዛ፣ ሻምፖ ኮንዲሽነር የለ ምረር ይላቸውና አንቺ እንደዚህ ብለሽኛል ነበር ስሏል እና ሴትዮ ሴትዮ አንድ ናቸው እያሉ ኔጌቲቭ የሆኑ ነገሮችን ወደዚችኛው አይምሮ ውስጥ ይሞላሉ ማለት ነው። ስለዚህ እዚህ ሆነው እንደዚህ እንደዚህ እየተደረገልን ነው የሚሉ ልጆች ውሸታቸው ነው። እኔ እውነቱን ስነግርሽ ማለት ነው። ስለዚህ የመጣሹ ላላማ እስከሆነ የመጣ የመጣሹ ሰርተሽ ለመመለስ እስከሆነ ድረስ ስሪ፣ ብርሽን ያዥ፣ ተመለሽ ወደ አገርሽ። ከዛ አገርሽ የፈለግሽው ነጻነት አለ እንደ ፈለግሽ መተንፈስ፣ እንደ ፈለግሽ ፈታ ማለት፣ እንደፈለክሽ ቤተክርስቲያን መሄድ፣ ቤተሰብ ጋር መሄድ፣ የፈለግሹ ነገር አለ ማለት ነው። ቲክቶክ ላይ ላይቭ መቀመጥ፣ ምናምን ምናምን አለት ኢትዮጵያ ስቴጅ። እዚህ ግን ላይቭ ራሱ ልግባብቲ ማለት ነው እኔ አሁን አርባ አርብ ላይቭ መግባት አንዳንዴ እገባለሁ አንዳንድ ጊዜ አልገባም ለምን ለምሳሌ ልጆቹ ጓደኞች ከመጡ አልገባም ለምን እኔ ላይቭ ላይ ሆኜ ሲጠሩኝ እዚ ጋር ያለው ሰው ነው እኔን አክብሮ የመጣ ሰው ነው ያለ ያንን ሰው ትቼ እንደገና ወደዛ መሄድ አልፈልግም እኔን አክብሮ የመጣ ሰው ከኔ ጋር እስከ መጨረሻው መቆየት አለበት ወይም ደግሞ ሰዎች የሆነ ቦታ ከሄዱ ወይም ምግብን የማይሰራ ከሆነ ወይ ልጆች ጓደኞች የማይመጡ ከሆነ አንዳንዴ ላይቭ እገባለሁ ማለት ነው እና እግዚአብሔርን አስቀድማችሁ ወደ አረብ ሀገር ስትወጡ እንጂ ነፃነት ላይቭ እገባለሁ ቲክቶክ ሰራለው ምናምን ሳይሆን እሱን እሱን በሂደት ከሰዎቹ እየተላመድሽ ስትጅ ክላስ ካለሽ ምናምን እንደዛ ትሰሪ ያለሽ። ከዛ ባለፈ አብዛኞቹ ቲክቶክ ላይ የሚወጡ ልጆች ድብብቆች የተጫወቱ ነው። ቲክቶክ ላይ የሚወጡት ሴትዮዋ ወጣች አልወጣች እያሉ ነው ላይቭ የሚገቡት። ኢቨን ማለት ነው የሰው ላይቭ ራሱ ስልካቸውን ትናት ስር እየጨመሩ ስልካቸውን ወንበር ስር እየጨመሩ ስልካቸውን የሆነ ነገር ስር እየጨመሩ ነው በኢርፎን የሚከታተሉት የሰው ላይቭ ላይ ራሱ ማለት ነው። እኔ እንደዛ ሳረግ ስለነበረ ብዙ ልጆች እንደዛ ስለሚያደርጉ ነው። ስለዚህ ይሄ ነው የኔ ቆንጆ። ሌሎች የምታውቁት ነገር ካለ ደግሞ ኮሜንት አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ ጻፉልኝ። እኔ ማግኘት ከፈለጋችሁ ዲስክሪፕሽን ላይ ቴሌግራም ቻናል አለ፣ ጆይን በሉ፣ ፋሚሊ ሁኑ። ስለምትከታተሉኝ በጣም ነው የማመሰግነው። ቤተሰቦች፣ ተከታታዮች፣ ወዳጆች፣ እግዚአብሔር ያክብርልን። ባላችሁበት ሰላማችሁ ይብዛልኝ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና፣ በጣም ሀርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አችልም። አንቺ አንቺ ብቻ ነሽ፣ ሁልጊዜም ቢሆን